አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ሰላም የቻናሌ ቤተሰቦች እንዴት ናችሁ? ከኔጋወዱ ሰላም አልሐምዱ ሊላህ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ኑ። የቻናል ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እውነት ለመናገር ሰብስክራይብ እያደረጋችሁ ነው። ሰብስክራይብ ለምታደርጉኝ፣ ኮሜንት አስተያየት ለምጽፉልኝ ሁላችሁንም ከልቤ አመሰግናለሁ። የስደት እህታችን እና አበረታቶት ለምትሉ ሁሉ ሁላችሁንም አላህ ይስጥልኝ አመሰግናለሁ። በዚህ ልክ አልጠበቅኩም ነበር፣ ደስ ብሎኛል። ወደፊትም እገዛቸው አይለኝ ኮሜንት ጻፉልኝ። በነገራችን ላይ ማንኛውንም አይነት ኮሜንት ቢሆን ይቀበላለሁ። ያው ሶሻል ሚዲያ ላይ ስንወጣ ጥሩም ማስተያየት መጥፎም ማስተያየት ይኖራል እና ሁሉንም ይቀበላለሁ እኔ ችግር የለብኝም ማለት ነው። አንዳንድ ጊዜዎች የምጽፉ ነገር ስላለ ነው ጥሩን መጥፎ ምጽፉልኝ ምንም አደለም። ሁላችንም አመሰግናለሁ ነው እና ዛሬ የሆነ አንዳንድ ልጆች ቁጥርሽን ስጭን እያላችሁ በውስጥ የምጠይቁ ጥያቄ የምታናገሩ ነገር ስላለ ለእሱም ለሁላቸው መልስ ስለሚሆን እንገራችሁ በዚህ ብዬ ነው የመጣሁት ማለት ነው። እና አንደኛው ጥያቄ ስንት ኪሎ ማሳለፍ ይቻላል ነው። ሁለተኛው ደግሞ ስንት ስልክ አሳለፍሽ ነው። ሌላው ነገር ደግሞ ያው ሳውዲ ህገወጥ ሆኖ ስለነበረ ስሰራ የነበረው የፕሮሰስ ጉዳይ አሳስቧችኋል እንዴት ነው ፕሮሰስ ጨረሰሽ ሄድሽው ምናምን ብላችሁ ብዙ የጠየቃቸው ልጆች አላችሁ በውስጥም ያናገራችሁ ልጆች አላችሁ በመጀመሪያ ስለዚህ ልመልስላችሁ ከዚህ በፊት የሰራሁት ቪዲዮ ላይ ተናግሬ ያለሁም ያው ስላላያችሁት ይሆናል ፕሮሰሱ በጣም ቀላል ነው ህገ ወጥ ሆናችሁ ስትሰሩ እንግዲህ አሁን ተከፍቷል ጅግ ነበረ የሚያስፈልጋችሁ ነገር ፓስፖርት ካላችሁ በተለይ ጊዜው ያላለቀበት ፓስፖርት ካላችሁ ዲስኢምባሲ ማውጣት አይጠበቅባችሁም ኤምባሲ ሄዳችሁ ፓስፖርታችሁን ኮፒ አድርጋችሁ ጉርድ ፎቶ ጆሯችሁ የሚታይ ፎቶግራፍ ጋር ሳታችሁ በቃ ስማችሁን ላሸራ እስከምትሰጡ ፌስቡክ ላይ ጠብቁ ትባላላችሁ እስከምትጠሩ ትጠብቃላችሁ ማለት ነው ፓስፖርት ከሌላችሁ ደግሞ መታወቂያ። አንዳንድ ልጆች ደግሞ መታወቂያ እንዴት ነው ከሀገር ቤት የምናስልከው የምትሉ ልጆች አላችሁ። መታወቂያውን እራሱን አይደለም የምታስልኩት፣ በፎቶ መታወቂያችሁን ፎቶ አንስተው ይልኩላችኋል። ያንን መታወቂያ ይዛችሁ ፕሮሰሳችሁን መጀመር ትችላላችሁ ማለት ነው። በቃ ኢትዮጵያዊ መሆናችሁን የሚገልጽ ነገር ብቻ ነው የሚያስፈልጋችሁ እና መታወቂያችሁን ካስላካችሁ በኋላ ፎቶውን ከስልካችሁ ላይ ኮፒ አስደረጋችሁ ጉርድ ፎቶ ጆሯችሁ የሚታይ ከዚህም በፊት ተናግሬያለሁ። እዛውም ኤምባሲ ውስጥ መነሳት ትችላላችሁ፣ ግን እዛ ወረፋ ስለሚሆንባችሁ ውጭ ተነስታችሁ ብትሄዱ አሪፍ ነው ባይነኝ እንደኔ ማለት ነው። ከዛም ሄዳችሁ ያው መታወቂያችን ኮፒ አድርጋችሁ ፎቶችሁ ጋር መስጠት ነው። ተመዝግባችሁ ያው እንግዲህ ለሻራ እስከምትጠሩ ፌስቡክ ላይ ጠብቁ ትባላላችሁ። ፌስቡክ ላይ ትጠብቃላችሁ ማለት ነው። ሌላው ነገር ስንት ኪሎ ማሳለፍ ይቻላል ነው እና ስንት ኪሎ ማሳለፍ ይቻላል ነው። ከዚህም በፊት ተናግሬ ያለው አሁንም ድጋሜ ልንገራችሁ ማለት ነው ሀያ ሶስት ሀያ ሶስት ኪሎ አርባ ስድስት ኪሎ በእጃችሁ ደግሞ አስር ኪሎ ነበርን የማውቀው ግን አሁን ላይ በጣም ያጠብቃሉ። ከሰባት ኪሎ በላይ አያሳልፏቸውም ማለት ነው። የኔ አስር ኪሎ ሆኖብኝ እንትን ብለውኛል፣ አያሳልፉም እና ሰባት ኪሎ በእጃችሁ ሰባት ኪሎ። የእጅ ፎርሳችሁን ደግሞ ወይ እንደዚህ የሚታዘል ወይ እንደዚህ ተለቅ ያለ ነገር ብትይዙ አሪፍ ነው። ሽቶዎች፣ አንዳንድ ነገሮች፣ ስልኮቻችሁን ምናምን ፓወር ባንክ ምናምን ካላችሁ እዚያ ላይ ብዙ ነገር አድርጋችሁ ማሳለፍ ትችላላችሁ፣ ምክንያቱም ያ አይመዘንም ማለት ነው። እንደዛ ነው። ሌላው ነገር ማዳሜ አንድ ስልሽ ከስንት ኪሎ በላይ ነው ማሳለፋችን ማለችን ያለች ልጅ አለች። ያው እነሱ ለሂሳባቸው ለብራቸው ሲሉ ትኬትሽ ላይ አሳንሰው ቆርጦብሽ ይሆናል እንጂ ይቻላል፣ እንደዛ ማያዝ ማለት ነው። ሲቀጥል ስንት ስልክ ካሳለፍሽ ነው ስልክ ደግሞ እኔ ሁለት ብቻ ነው ያሳለፍኩት፣ የራሴን ብቻ ማለት ነው። ሌላ ስልክ አልያዝኩም። ጓደኛ ግን አምስት ስልክ አሳልፋለች። አምስት ኔ ትላልቅ ስልክ አሳልፋለች። ከሻፍ ምናምን እንደዚህ ፓወር ባንክ ምናምን ደግሞ ብዙ ይዛለች ማለት ነው። እና እንደዚህ አድርጋችሁ ማሳለፍ ትችላላችሁ። ሁላቸዋለሁ ሌላው ነገር ደግሞ ስለ ቤቴ አንዳንድ ልጆች አስተያየት ሰጣችኛል። ትንሽናት ቤት ትንሽ ትንሽናት ያለችን ልጅ አለች። እና ከሰራው የቀር ትልቅ ነው እንጂ ኩሽና የሆነ ቤት ምን ያደርጋል ያለችን ልጅ። እና በነገራችን ላይ ሰው እንደ አቅሙ እንደ ቤቱ ነው እንጂ የሚኖረው እንደ ጎረቤቱ ወይ ደግሞ እንደ ሌላ ሰው አይደለም። አንቺ ትልቅ ቤት ስለሰራው እኔም እንደ ሌላውም ሰው እንደ እኔ መሆን አለበት ማለት አይቻልም። ሰው በአቅሙ ልክ ነው የሚኖረው የሚሰራውም ማለት ነው ካለው ትልቅ አድርጎ መስራት ይችላል። እኔ ግን ያው ነገር ያቸዋለሁ ከበፊትም አረብ ሀገር ሲሄድ በቃ ትንሽ የቤት ሰርቼ እገባለሁ የሚል ሀሳብ ነበር ያለኝ ማለት ነው። ምክንያቱም እኔ ልጅን ጥዬ ሰባት አመት፣ ስምንት አመት የመኖሩ ፍላጎቱ የለኝም። ለዛም ነው በትንሽ በትንሹ ሁሉንም ነገር እንደ አቅሚ አድርጌ የመጣሁት። ምክንያቱም እንደሰው ትልቅ ቤት ልስራ ሰው ሲያደርግ ያየሁትን ነገር ሁሉ ላድርግ ካልኩኝ ደግሞ ቶሎ ሀገሬ መመለስ አልችልም። እና ለዛም ነው እላቸዋለሁ እኔ የሰው ነገር ምናምን አያስደንቀኝም። የሚገርማችሁ በራሴ ባለኝ ነገር ተባቅቼ ደስተኛ ሁኝ ነው የምኖረው። የሰው ነገር ከላይ እንደዚህ አድርጎ እሷ እኮ እንደዚህ ያላት ምናምን ያ በእኔ ላይ የለም። በቃ ባለኝ ነገር ደስተኛ ነኝ። ያለኝ ነገር ያስደስተኛል። የሰው ነገር አያስቀናኝም። እና እንደዛ ነው እላችኋለሁ ውዶችዬ። ያው ደግሞ አንዳንድ ጊዜ እንደ ሲሆን እናድርግ ሰው ጋር ያየነውን ነገር ሁሉ ማድረግ አለብን ብለን ካሰብን እዛው ሰው ሀገር ነው እድሜያችንን የምንጨርሰው። እና ዱኒያ ዱኒያ ነው ታውቃላችሁ፣ ሞልቶ አይሞላም እና ካልተውት አይሞላም አስር አመትም ዘጠኝ አመትም ስምንት አመትም ሰርተው የእኛን ያክል እንኳ የሌላቸው ብዙ ልጆች አሉ። እና እኔ አላህን አላማርረውም፣ አልሐምዱሊላ። አላህንም ለምኛው ሳያደርግልኝ የቀረ ነገር የቀረኝ ነገር የለም። ባለኝ ነገር ደስተኛ ነኝ። ምንም ነገር ቀረብኝ አልልም። እና ስለ ሁሉም ነገር አልሐምዱሊላ አላቸዋለሁ። ይሄንን ያልኩት ደግሞ በጻፋችሁት ኮሜንት እንትን ምናምን ሳይሆን ያው አንዳንድ መናገር ያለብኝ ነገር ስላለ ነው። እና ማንኛውም ደስ ያላችሁን ኮሜንት ተጻፉልኝ፣ ሁሉንም ለመቀበል ዝግጁ ነኝ። አሁንም ደግሞ ላይክ ሸር ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁን ሰብስክራይብ አድርጉኝ። ያው የስደት እህታችሁ አይደለሁ አበረታቱን። እናም ደግሞ እንድሰራላችሁ የምትፈልጉት ነገር ካለ አሳውቁም ይሰራላችኋለሁ ደግሞ ሰሞኑን ምች መቶኝ በጣም አሞኛል እና ለዛም አልወጣሁም። እየወጣሁ ቪዲዮ ሰራለሁ። እንሻላ ምች መቶ በቃ በጣም ያመመኝ ትናንት ራሱ ተኝቼ ነው የዋልኩት። እና ሰብስክራይብ አድርጉኝ። መልካም ጊዜ ይላቸዋለሁ ውዶች።